ጂጂ ያገባኝ እኔ የጠለኩት፣ እስቲ ንገሪኝ። አንደኛ አንቺ ምንድን ነሽና ነው ሰውን ልጅ ሽርማኝ ልጅ ወንደሻ ምናምን ጥቅስ ማለሽ? ቦ ጥሩ ጥያቄ ልመለስ፣ ጨርስ። ምን አገባሽ ሲጀመር? የሚያገባኝ ነገር ልንገርሽ። ምን አገባሽ አየሽ አዳምጭ አዳምጪ። አንቺ እራስሽ ሴት ነሽ አይደለ ያ አንቺ ሴት ነሽ። ምን ልሽልኝ? ሴት ነሽ። ወይኔ ጂጂ፣ ይሄን ከተናገርሽ ቀን ጀምሮ እንደ አንድ ሴት ልንገርሽ አንቺን የሚያገባሽ ያንቺ ህይወት ነው፣ ምትሸጪውቃ ያንቺ ህይወት፣ ያንቺ ልጅ፣ ያንቺ እናት ምናምን። እዚህ ጋር አመጣሽ ልጇን። አንተ ማን ሁ አሪ ነው ማነሽ? አንቺ ያገባሽ እኔ ነኝ። ስላንቺ ጂ ጂ፣ አዳምጪ፣ አዳምጪ ልንገርሽ። እዩኝ፣ እዩኝ፣ ደብቁኝ ያመጡ አንድ ሴት ልጅ ይመስል ያልኩት። አዳምጪ፣ አንድ እናት፣ አንድ እናት ልጇን አትጠላም።

አልገባሽም። እሺ እኔን ጠይቅኝ ጠይቂኝ ልመልስልሽ። አንቺ እኮ የራሽን ነው የምታወሪ። የእሷን ሳይድ ይዘሽ ነው እያወራሽ ያለሽው። የምታውቂኝ እኔ ከእሷ በፊት ነው። ይኸውልሽ ቆይ፣ ይኸውልሽ ችግር ካለብሽም አንቺ ችግር ከእሷ ጋራ ችግር ካለብሽ ወይኔ፣ ሰምቲንግ የሆነ ነገር፣ እኔ በጣም እኔ እና አንቺ እንደምንከባበር ታውቂያለሽ። ኦኬ፣ ልግን ይዛለት እንደዛ ሲሰማሽ፣ ኦኬ፣ አንቺም ተመሳሳይ ከነዛ ሰዎቹ ጋር ነው መደብኩሽ ግን

እያየሁሽ እኮ ስለሆነ ነው። እያየሁሽ እየሰማሁሽ ነው። ከዛ ደግሞ መብት ሁኚ ነው። ምንድን ነው ምንድን ነው ያጠፋሁት? ምንም ለእኔ ጥፋት አይደለም ይሄ። አሁን ለምሳሌ ያደረኩት ነገር ጥፋት ከሆነ ለአንቺ፣ ለእኔ ጥፋት አይደለም። አንድ ሰው ትክክለኛ መንገድ ትክክለኛ ትክክለኛ ነገር ምን አገባሽ አንቺ። ልንገርሽ አሁን ለምሳሌ ምን አገባሽ አንቺ። ማን ነሽ? የእሷን ልጅ እዚህ ጋር አምጥታ ልጅቷ እቺ ሴትዮዋ መጣ ምናምን ምን አለቻችሁ ልጅ። ምን አገባሽ አንቺ። ለልጇ አትቆርጭላታችሁ። ኦኬ፣ ወደ ጭንብላችሁ ተመለሽ፣ ተመለሽ። ልንገርሽ ተመለሽ። ሴት ልጅ አንቺ ሴት ነሽ። ከማንም እብድ ጋር ሆነሽ ሴቶች ላይ መዛት፣ ሴቶችን ላይ ማጥቃት፣ ሴቶችን መጫን አቁሙ። የወደፊትሽ ጥሩ አይሆንም? ገባሽ? አንቺ ላይ ኑሮ ነው የሚጫነሽ። አሁን ልንገርሽ፣ እኔ ከማንም ጋር ሆኜ አይደለም እኔ ለማንም አግዤ ለማንም እንትን ተደርቤ አይደለም የምሰንባት። ግን ይኸውልሽ ከዛሬ ከዛሬ ስድስት ወር በፊት አሁን ምን ምን ምን ብለሽ ነው ያወራሻል? ኦኬ ጥሩ ጥያቄ። ከዛሬ ስድስት ወር በፊት እኮ ኖርማል ነበር። ና አዛ ፍሬንድ እየመጣች ሳደርግልኝ ነበረ፣ ጌም ስጫወት ምናምን ምናምን ነገር። ምን ብለሽ አወራሻል? ላወራኋት እኔ ከባላ ጋር ካወራ በኋላ ዲቦራ እንደዚህ ለዘር ይቅርታ ጠይቅ አለቀ። ይሄን ብቻ ነው ያልኩት። ለእኔ እኮ አይደለም አልኳት፣ ሌርምን አገባሽ ንወንድ ወንድም ስለሚያገባኝ እኮ ነው። ምንድን ነሽ? ወንድም ነሽ? የልጅ አክስት ነሽ? እህት ነሽ? ተጠሪ ነሽ? ነሽ? በቃ በግሌ የማውቀው ነገር ስለነበር ችግርሽን አንድ ነገር ንገረሽ ነበር። በቃ እንደዚህ አይነት ነገር ይሄ ወንድን ተከትለሽ ሶሻል ሚዲያን ተከትለሽ አንድ ሴት ላይ ነጋን ፍርድ ደግሞ በመሬት ይመጣብሻል። ምን ያገባሽ? ያንቺ ጥፋት ሚዲያ ላይ ወጥተሽ ልጇን ትመን የሰፈራች ልጅ ነው። አባት አቋል ምን አገባሽ? አው ማሪ ነሽ እስከ ሰፈሯ እስከነቤተሰቧ ልጅ ያልኩት ምን አገባሽ? ምን አገባሽ? ምን

አሁን የምነግርሽ የምጠይቀሽ ምንድን ነው ታውቂያለሽ? እኔ ልቅበለ ልግደልም፣ ምናምን ምናምን ነገር የምታውቂው ነገር የለም። ስለ አንቺ ነው እኔ የማወራው። አንቺ ምን አናደ እኔስ፣ በልጄ ተናደድኩኝ። አንቺ ምን ሆነሽ ነበር? እናንተ የማን እሺ፣ አዳምጪ አዳምጪ አንቺ

እናስተደበኝ የሰራሽን እኮ ነው የተቆጣሽ። ነጭ ነው ደስ ይለኛል። አንተ ልንገርሽ፣ ሰዎች ሁሉ ጊዜ በማያገባቸው ጣልቃ እየገቡ ነው አሁን አንቺ ድምጽ እ እሺ ቆይ፣ አንድ ነገር ላስተዋውሰሽ ቆይ፣ እኔ በፊት ማለት ነው ሆዴ ምንም ሳል እኔ እኔ እኔ ስለ ደገፍሽኝ ምናምን እኔ እኔ ምን ማድረግ አንቺ በራስሽ በአይምሮሽ እንደ ሴት እዛ ጋራ ስደቢልኝ አላልኩሽም ሰድባችሁ እኔ ያመጣችሁልኝ ነገር የለም እንድትሰድቡትማ አልፈቅድልሽም እኮ። ግን ጥፋቱ እኔ ነገር ነው እኛ ጥፋቱ እኔ ነገር ነው። ጥፋ ትክክል ነሽ አየሽ እንደዛ ነው መሆን ያለብሽ አሁን ዲቦራ እኔ ላይ ብቻ አይደለም ዲቦራ ላይ ቆይ ለምንድን ነው የደበቃችሁ ቆይ ምክንያቷ ምንድን ነው ሴት ልጅ ልጅ አላት ስትባል ምን ያህል በእኛ ኮሚኒቲ እንደምትንቋሸሽ ታውቂያለሽ ታውቂያለሽ እሺ ግን ወንጀል ነው ልጅ መኖሩ ላይ ወንጀል ነው ልጅ ስላለች፣ ወንጀል ነው ልጅ መኖሩ በእኛ ኮሚኒቲ። ወንጀል ካለሽ ልጅ ካለሽ ፈላጊ የለሽም፣ እንደ ቆሻሻ ነው የምትታየው። ከለሽ እንደ ሴት አትቆጠሪ። ያ ነው ችግሩ እንጂ እኮ ሁላችንም እኮ በልጆች ማን እንኳን ማንም እናት እንኳን እንደ እሷ እንደ አንቺ ኢትዮጵያዊ እናት አይደለችም። እኔ እንጃ ማንም በልጁ የሚያስፈራ ግን ይችል ሚዲያ ላይ ያለች ልጅ ናት። ብዙ ልጆች ልጆች አላቸው ደብቀው እኮ ነው ስለወጡ ሲለኝ ለምን፣ እኛ በባህላችን ወንዶቻችን ኋላ ቀር ስለሆኑ ልጅ አላት መባሉ ስለማይፈልጉ ሳምሬ ወደ ዛቤሽ ወደ ራስሽ። ኦኬ፣ እንደዚህ ነገር አውቃለሁ። ገና ልጅ ነሽ ብዙ ነገር የምታይ ልጅ ነሽ። እንደዚህ ነገር ላይገባኝም። በቃ አንቺ እሺ፣ አንዴ ብቻ ላውራ። የተናደድኩበት ምክንያት ልንገርሽ፣ እንደዛ ላውራ የቻልኩበት ምክንያት ተተረዳሽም፣ አንቺ የዛሬ አመት እንዲሁም በቅርብ ጊዜ ልደቷ እየተከበረ ምን ብላ ነበር? ኢትዮ የሚባል ልጅ ቦይፍሬንድ እንደነበራት አሳወቀች። ያኔ አሁን ምን ሳትሰሚ ሳታጣሪ ነው እንደዚህ ቆራጥ ሴት ጎበዝ እና ምናምን ትዝ ይልሻል። ለጥን ሴት ነው። እንዲያውም ገብቼ እንደነብ ሳምሪዬ ምክንያቱም የእዛኔ ትዝ ይለኛል። አለቃሽ የሆነ የሆነ ከስተመር መጥቶ ምን እንዳደረገሽ ሲሎ በርቺ አይደል ያልኩሽ? ምን አገባ አየሽ? ለምን ሴት ስለሆንሽ ወጣት ስለሆንሽ ብዙ ነገር በህይወት ላይ ሊያጋጥም ስለሚችል ገባሽ ደባሽ አንቺ ራስሽ አየሽ በአንቺ ደግሞ ምን ችግር አለ? በሌሎቹ ደግሞ ሌላ ችግር አለ። አየሽ በቀለምሽ በከለርሽ በአፍሪካዊነትሽ እንኳን አንድ አረብ እንዴት አርጎ እንዳስተናገድሽ በእናትነትሽ ደግሞ ምን ያህል ነገር እንደሚደርስብሽ? ልጅ አለሽ ተብሎ እንዴት እንደምትናቅ፣ አየሽ ህይወት ከባድ ነው ለዚህ። ስለዚህ አሁን ግን አጥተሽ እኔ ደግሞ ልንገርሽ አይደለም? እንዲያውም በኔ ህይወት እንደው ክጄ

ምንም እኮ እኔ ፈርድልሽ ብለው ነው። ለምን ፈቀድ ያየሽውን ነው ያደረግሽው። አባሽ አባንቺ ሆፈር ግን አንቺ ትላንትና የነበረሽ ቦታ፣ ጎበዝ፣ ታታሪ ሰራተኛ፣ ወጣት እንዴት መብት ይነካል? ምት ሴት ልጅ ዛሬ ሌላውን መብት ስትነክ አይከብድም? ሳምሬ በዚያም ደግሞ የሳምሬዎች ስማርቶች ናቸው። በነገራቸው ላይ ሳምራዊቷ ሴት የሚለው ባይብል ላይ አንበበሽ ከሆነ በጣም በጣም በጣም እግዚአብሔር የመረጣት ያልጣላል ሌሎቹ እጃቸውን ሲጠቁሙባት እሷን ያነሳ ለግሩ ሽቱ ያቀረበች ለጌታችን ለኢየሱስ ክርስቶስ ያ ምርጥ ሴት ብላ ሴቶችን ያስከበረች ሴት። አንቺ ግን መጥተሽ እዚህ ጋራ በእጅ ላይ በእርግጥ እውነት በነገራችን ነው እውነት፣ ጂጂዬ እውነት ታማለች። እውነት ነው እሱ እሱ ነው ትክክል እኮ ነው። እውነት ታማለች። የሆነ ሰው እውነት ነገር ሲነገርበት

መታረቅ ፈልጋለሁ እያለችሽ ነው። ጃለሚ ነው ነጭ ከሷ ጋር ያዋልሽለት ነው ሁሉ ነገር ቀረው። አጅጋ ነጭ ነጭ ከእሷ ጋር የዋለ ሰው ምንም ዋጋ የለም። ኖ መታነስ ፈልጋ ሳይሆን በነገራችን ላይ ይችላል። በጣም መልካም ልጅና ጥሩ ልጅ ጠንካራ ሲጠናት፣ ግን ልጆቻችንን የሚያበላሹ ደግሞ እንደዛው ልጆቻችንን በርቱ የሚል ጠንክሩ የሚል ጎበዞች የሚል ይኖር ሰውዬው ገባችሁ? ልጆቹ አሁን ይቺ ልጅ ማለት በጣም ጎበዝ ልጅ ነው። ከእነማን ልበላችሁ? ጎበዝ ከምትሏ ከምትሏቸው አረብ ሀገር ከምታገኛቸው ሴቶች በሙሉ የምትመድቧት ነው። ግን ከምን የዋለች ከምን የዋለች ግደር፣ ከአህያ የዋለች ግደር ተስተምራት ታለች ይላል። ያገር የሰው ተርፍና እኛ ሳይገናቸው ነው ይዘው የሚሄዱት። እና ስለዚህ ያየችው እዚህ ቁጭ ብሏ ሲባል ነው ከነበረችበት ዝቅ ብላ ነው ያየዋል ጭራሽ እና ስለዚህ ብትጠየቅበት ብትጠየቅበት የሚያገባኝ ነገር የለም አይኮ ኖ ምክንያት አለው ዩ ኖ እቺን እኔው ሰውን ተጠይቆታላችሁ ምን አገባኝ ምጠይቀው ነው ምጠይቀው እኔ ምጠይቀው ለፍሬም ብቻ ነው እኔ ከነካኝ እንጂ ልጅ የለም እዚህ ሀገር ቢሆን አፈር ከድሜ ነው የሚያስፈልገው እንደዚህ አይነት ነገር እድሜ ልኳን ነው ሲማጥ የምትውለው የምትታሰረው እንደዚህ ነገር አይባልም ዩ ሰውየውን ፐርሰናል እንትኑን መንካት። እዚህ ሀገር የሰውን ፐርሰናል ነው መንካት አይቻልም። ስለዚህ ከሰስተናል ነው። ያሳዝናል፣ ያሳዝናል። መጨረሻችን የመሆኑ ማለት ነው።